ኦሪት ዘሌዋውያን አንድምታ ትርጓሜ ምዕራፍ ስምንት ተራ ቁጥራን ወነበቦ እግዚአብሔር ለሙሴ እግዚአብሔር ሙሴን እንዲህ ሲል ተናገረው። ተራ ቁጥር ሁለት ንስኦሙ ለአሮን ወለ ደቂቁ አሮንንና የአሮንን ልጆች ወደኔ አምጣቸው አለ ወአልባት ሲሆሙኒ ወቅብአ ዘይት ቀቡ ወላⷕመ ዘበእንተ ኀጢአት ወክልኤተ አባግዕ ወመሶበ ናእት ልብሳቸውንና የሚቀቡትን ዘይት ስለ ኀጢአታቸውም የሚሰዋውን ላም ሁለት በጐችን ድፎ ዳቦ ያለበትን መሶብ! በመሶብ ያለውን ዳቦ ይህንን ከእነርሱ ጋር ወደኔ አምጣ ብሎ ለሙሴ ነገረው እግዚአብሔር። ተራ ቁጥር ሶስት ወአስተጋብ ኩሎ ታአየነ የእስራኤልንም ሰራዊት ሁሉ ልዩ ወደ ሆነችው ወደ ደብተራ ድንኳን በር ሰብሰባቸው፣ ወደ ደብተራ ወሪት እንዲመጡ አድርጋቸው አለው። ተራ ቁጥር አራት ወገብረ ሙሴ በከመአዘዞ እግዚአብሔር ዋስተጋብአ ኩሎ ተዓይነ ሀበ ኆኅተ ደብተራ ዘመርጦል ሙሴም እግዚአብሔር እንዳዘዘው እንዲሁ አደረገ። የእስራኤልን ሰራዊት ሁሉ በደብተራ ኦሪት ደጃፍ እንዲሰበሰቡ አደረገ። የህዝቡን ንጹሕነት የመስዋዕታቸውን ደግነት ለማጠየቅ ብርሃን የሚያበራላቸው ጌታ በረዴት የሚገለጽላቸው ነውና ወደ ደብተራ ኦሪት ሙሴና አሮንና የአሮን ልጆች የእስራኤል ሰራዊት ሁሉ ከነ መስዋይታቸው ወደ እግዚአብሔር እንዲቀርቡ እግዚአብሔር አዘዘ። ተራ ቁጥር አምስት ወይቤሎሙ ሙሴ ለታይን ዝንቱ ውእቱ ቃል ዘአዘዘ እግዚአብሔር ትግበሩ። ሙሴም አሮንንና ልጆቹን የእስራኤልንም ሰራዊት ሁሉ እንዲህ አላቸው እናንተ ልትሰሩትና ልታደሩት የሚገባው ነገር እግዚአብሔር ያዘዘው ሕግና ሥርዓት ይሄ ነው አላቸው። ተራ ቁጥር ስድስት ወነ ሶሙ ሙሴ ለአሮን ወለደቂቁ ውሃ ፀወሙ በማይ ሙሴም እግዚአብሔር እንዳዘዘው አሮንንና ልጆቹን ወስዶ በውሃ በደብተራ ወሬት አጠገብ አጠመቃቸው። ከዙረይ ከህዝበ ከእስራኤል ሰራዊትም ከህዝበ እስራኤል ለይቶ ካህናቶቹን አከበራቸው። ተራ ቁጥር ሰባት ወአልበሶ ለአሮን አልባሰ ቢሶስ ዋቅነቶ ቅናተ ወአልበሶ ቆደሬ ወወደዬ ላይሌኹ ልብሰ መትከፍት አሮንን አረንጓዴ የሚመስል የሐር ቀሚስ አለበሰው። የወርቅ ዝናርም አስታጠቀው። ሙሉ ጣ ግምጃም አለበሰው። ይኸውም እጀ ሰፊ መጎናጸፊያ ማለት ነው። በእጀ ሰፊው ላይ ማለት በሙሉ ጣው ላይ የጫንቃ ልብስንም አለበሰው፣ ደረበለት። ተራ ቁጥር ስምንት ዋቅነቶ ወመልእልተ ግብረታ ለልብሰ መስከብት ወአሰራ ቦቱ በጫንቃው ልብሰ ላይ መታጠቂያን አስታጠቀው በእሱም ላይ አደረገለት። ወወደ ላይ ሊሁ ልብሰል ወጌዎ ዘተአምር ወዘጽድቅ ጽድቅ የሚሰራበት ምልክት የሚታይበት የደረት ልብስንም በልዩ ልዩ አለበሰው በላዩ ላይ አለበሰው። ተአምር አለ ኃጢአታቸው ይታወቅበታልና፣ ጽድቅም አለ ቃሉን ሰምተው በጎ ሥራ ይሰሩበታልና። ተራ ቁጥር ዘጠኝ ወወደየ አክሊል ዲበ ርእሱ ወወደየ ላይለውቱ አክሊል መንገለገጹ ቈጽለ ወርቅ ዘቅዱስ በከማ አዘዞ እግዚአብሔር ለሙሴ። ሙሴም እግዚአብሔር እንዳዘዘው በአሮን ላይ በራሱ በአሮ በአሮን ራስ ላይ አክሊል አደረገለ። ኩፌት፣ ደፋለት በአክሊሉ ላይም በፊቱ በኩል አህያ ሸራኸያ አልሻዳይ የእግዚአብሔር ጸባኦት የሚል የተጻፈበትን የወርቅ ሻኩራ አደረገለት። ተራ ቁጥር አስር ወነ ሳሙሴም ቅብ ዘይት ቀቡ ወነዛ ላይ ለምስዋእ ስብአ ወቀብኦ ለምስዋእ ወነዛ ላይ ለመስዋይቱ ያለውና ወቀቦ ላይ ለመስዋይ ያለው አንድ ወገን ነው። ሙሴም ካህናቱ ተቀብተው ከሚከበሩበት ዘይት ወስዶ መሰውያውን ሰባት ጊዜ ረጨው። ሰባት ጊዜ ማድረጉም ሰባት ፍጹም ስለሆነ ነው። ይሄውም በፍጹም ትጋት ኃጢአት እንዲሰረይ እንደሚሰረይም ለማጠየቅ ነው። ተራ ቁጥር አስራን ወቀደሰ ኩሎ ነዋዮ ወማይ ከከኒ ወመንበሮ ቀደሰ ወቀብአ ለደብተራ ወለኩሉ ነዋያ ንዋየ ቅድሳቱን ሁሉ ሰኑን፣ ሰሃኑን ማለት ነው። ኩስኩስቱን፣ የኩስኩስቱን መቀመጫ፣ የአሮንን መቀመጫ ወንበር፣ ሁሉንም ቀብቶ አከበራቸው። ደብተራ ኦሪትንም ቀብቶ አከበራት። እቃዋንም ሁሉ በተቀደሰው ዘይት ቀብቶ አከበረ። ተራ ቁጥር አስራ ሁለት ወከአወ ሙሴም ቅብር ዘይት ቀብኡ ላይ ለርእሰ አሮን ወቀቦ ወቀደሶ። ሙሴም ተቀብተው ከሚከበሩበት ዘይት ወስዶ በአሮን ራስ ላይ አፈሰሰበት፣ ቀብቶም አከበረው። ተራ ቁጥር አስራ ሶስት ወአምፅኦሙ ሙሴ ለደቂቀ አሮን ወአልበሶሙ አልባሰ ወቀነቶሙ ቅናታተ። ሙሴም እንዲሁ የአሮንንም ልጆች እንደ አባታቸው ወደ እርሱ አምጥቶ በአባታቸው በአሮን አምሳል ልብሰ ተክኖ አለበሳቸው። የወርቅ ዝናርም አስታጠቃቸው። ወወደ ላይ ለሆም አክሊ ለበከ ማዘዞ እግዚአብሔር ለሙሴ ሙሴም እግዚአብሔር እንዳዘዘው በራሳቸው ላይ የወርቅ አክሊል ደፋላቸው። ተራ ቁጥር አስራ አራት ዋምፃ ላይ መዘበ እንተ ኀጢአት ስለ ኀጢአት የሚሰዋውንም ላም አቀረበ። ወወደዩ አሮን ወደቂቁ እደዊሆሙ ላይ ለርእሱ ለውቱ ላይ ምዘበን ታጢአት ወጠበዎ ኃጢአት ሊሰረይበት የቀረበውን ምላም በራሱ ላይ አሮንም ልጆቹም እጃቸውን ጫኑበት። ከዚያም በኋላ ላሙን ሰዉት። ይኸውም በላሙ ላይ እጃቸውን መጫናቸው ባንተ ምክንያት ከሁሉ በላይ እንሆናለን ሲሉ ነው። ይህም ደግሞ በአንተ ምክንያትም ኃጢአታችን ሁሉ፣ የሕዝቦቻችን ኃጢአት ሁሉ በአንተ ምክንያት ይሰረይልናል ሲሉ ካህናቱ በሚሰዋው ላም ራስ ላይ እጃቸውን ይጭናሉ። ይህንንም እንዲያደርጉ ያዘዘው እግዚአብሔር ነው። ተራ ቁጥር አስራ አምስት ወነሳ ሙሴም ደሙ ወወደየ ላዕለ አቅርንተ ምስዋዕ በአውዱ በአጻብዒሁ ወአንጽሖ ለምስዋዕ ሙሴም ከተሰዋው ከላሙ ደም አምጥቶ በመሰዊያው ዙሪያ የመሰዊያውን ቀንዶቹን በመሰዊያው ቀንዶች ዙሪያ በጣቱ እየዘገነ መሰዊያውን ረጨው። መሰዊያውንም በመርጨት አነጻው አከበረው። ወካ ወደ ሞሃ በመንበረ ምስዋእ ወቀደሶ ከማያስተስሪ ቦቱ የምስዋዑንም ማለት የመሰዊያውንም እግር ኃጢአት ያስተሰሪበት ዘንድ ከደሙ ቀብቶ አከበረው። ለመስዋዕት ከተሰዋው ላም ደም ወትሮ መሰዊያውን ቀብቶ አከበረው። ተራ ቁጥር 16። ወነሳ ሙሴ ስብሃ ዘውስተ ነዋየ ውስጡ ወከብዶ እንተትንእት ወክል የሆን ኩለያትሁ ወሰብሃ ዘላይሌ ሆን ወወደ ላይ ለመስዋዕ ሙሴም በሆድ ዕቃ ውስጥ ማለት በጨጓራ ውስጥ ያለውን ስብ ሁለቱን ኮላሊቶቹን እና ግልገል ጉበቱን በላይ በላ በእነሱም ላይ ያለውን ስቡን አምጥቶ በመሰዊያው ላይ አጨሰው፣ አቃጠለው። ይህም ለእግዚአብሔር የተቀደሰ መስዋዕት ነው። ተራ ቁጥር አስራ ሰባት ወማይሶኒ ወስጋኹኒ ወካ ወካ እስየኹኒ ለውቱ ላይም አውአየ በእሳት አፋም ትእይንት በከመ አዘዞ እግዚአብሔር ለሙሴ። ሙሴም እግዚአብሔር እንዳዘዘብ አድርጎ የዚያን የላሙን ቁርበ ለመስዋዕት የተሰዋውን የላሙን ቁርበቱንና ስጋውን ሰንበሩንም ከከተማው ውጭ አውጥቶ በእሳት አቃጠለው። ትራ ቁጥር አስራ ስምንት ዋምፃ ሙሴ በጋ ለመሥዋይት ወወደዊ አሮን ወደ ቂቁ ወደ ሆሙ ላይ ለርእሱ ለውእቱ በግ ሙሴም ለመስዋዕት የሚሆን በግን አመጣ። አሮንና ልጆቹም በበጉ ራስ ላይ እጃቸውን አሳር ጫኑበት። ተራ ቁጥር 19 ወጠቦ ሙሴ ለውቱ በግ ወካ ወደሞ ውስታ ወደ ሙሴም ያንን ካህናቱ እጃቸውን በራሱ ላይ የጫኑበትን በጋርዶ ደሙን በመሰዊያው ዙሪያ አፈሰሰው። ከላይ ጠብህዎ ብሎ ከዚህ ጠብሆ ሲል አይጣላምም ብሉ አያጣላም ላምን ለአንድ ሰው አይማ ማረድ ወይም መሰዋት አይቻልምና ላሙን ለሶ ለሁለት ለሶስት፣ ከዚያም በላይ ሆነው ሰውተውታል። በግን ግን አንድ ሰው ብቻውን መሰዊያ መሰዋት ይችላልና አይጣላም። ከላይ ጠብህዎ ብሎ ከዚህ ጠብሆ ማለቱ ለበጉ አንድ ሰው ይበቃዋል። ላሙን ግን አንድ ሰው ሊሰዋው ስለማይችል ስለዚህ አይጣላም አለ። ላምን ለአንድ ሰው አይቻልምና፣ ደቂቀ አሮንን ጨምሮ ከላይ ጠብህዎ እንዳለ በግ ግን ለአንድ ሰው ቢሆን አያቅትምና ከዚህ ላይ ጠብሆ ሰበጉን ሰዋው አለ። ተራ ቁጥር ሀያ ወመተሮ ለውቱ በግ በበዓላቲሁ ወወደየ የሙሴ ርእሶ ወአባላቲሁ ወስብሆ ወከርሶ ወእገሪሁ አፀበብ በማይ ሙሴም ለመሥዋዕት የቀረበውን በግ በየብልቱ በየብልቱ ለየ በየብልቱ በየብልቱ ለይቶ ራሱን፣ ብልቱን፣ ስቡንና ፈርሱን እግሩንም ጨምሮ በውሃ አጠበው።